በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን ከምን አይነት ነገር መላቀቅ እንዳለብህ ታውቃለህ ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ ምድራዊ ምኞት ምን ያህል አስከፊ እንደሆነና እንዴት ከዚህ ነገር ነፃ መውጣት እንዳለብን እንዲህ በማለት ይመክሩናል ወዳጄ ከምድራዊ ምኞትህ ተላቀቅ ከምን አይነት ነገር መራቅ እንዳለብህ ታውቃለህ ከምድራዊ ፍላጎት ከመሳሰሉት ራቅ። ፍጹም የመንፈስ ነጻነት እንዲኖርህ ከፈለክ ከምድራዊ ምኞተህ ተላቀቅ። በእርጋታና በግልጽነት ላውጋህ። እጅግ አብዝተህ የምትጨነቅባቸው ልብህን የተቆጣጠሩት ታላላቅ ምድራዊ ተስፋዎች አሉ። እነኚህን ሐሳብህን ሁሉ ይቆጣጠሩታል። ብቻህን በምትሆንበት ጊዜ በምናብ ይመጡብሃል። በምትተኛበት ጊዜ ህልም ሁሉ ይህ ይሆናል። ልትግዳቸው የማትችላቸው ነገር ግን የምታውቃቸው ምድራዊ ዓላማዎች አሉ። ተፈላጊነት እንዲኖርህ ትመኛለህ። ስልጣን እንዲኖርህና ሀያል እንድትሆን፣ እውቅና እንዲኖርህና ስምህ ከአጽናፍ እስከ አጽናፍ እንዲናኝ ትፈልጋለህ። በሀብት፣ በምድራዊ ስልጣን፣ በእውቀት በማዕረግና በመልክ ዝነኛ የመሆን ተስፋ አለ። በመኖሪያ ቤት፣ በምግብ፣ በልብስና በሰውነት ደስታን በሚሰጡ ነገሮች ተስፋ አለ። ዓለም በአንተ እንጂ አንተ በዓለም እየኖርክ አይደለም። ስለዚህ አንተነትህ በዚህ ምድራዊ ተስፋ የታጠረ ነው። መንፈስህም ከስጋ ፍላጎቶች መራቅን ትመኛለች። ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛልና፣ ገላትያን ምዕራፍ አምስት ከቁጥር 17። እነዚህ ስጋዊ ተስፋዎችና ፍላጎቶች ስኬታማ ስለማይሆኑ ግራ ትጋባለህ። ይህም በእርግጥ ቅሬታ ያመጣብሃል። እነዚህን ነገሮች ሁሉ ትናፍቃለህ፣ ነገር ግን ናፍቆትህ አያስደስትህም። ስለዚህ ለምኞትህ ሁሉ ማስተካከያ ታበጅለት ይሆናል። ምናልባትም ይጠቅሙኛል የምትላቸውን ሰዎች ማግኘት፣ በምኞትህ ዙሪያ የተጻፈ መዛግብትን ማገላበጥ ትፈልግ ይሆናል። በዚህ ላይ ታች ስትል ምኞትህን ለማሳካት ትታገላለህ፣ እንዲሁን ሌላ ዘዴ ልትፈጥር ትችላለህ። ይሁን እንጂ ሳይሳካልህ ቀርቶ በሀሳብና በጥረት ትታክታለህ። ከዚያም ትበሳጫለህ። ከዚህ የከፋው ነገር በእነዚህ ምኞቶችና ተስፋዎች ስኬታማ አለመሆን ምክንያት ለከፋ ሕይወት መዳረግህ ነው። እንደምትሰለች አውቃለሁ። አዘንኩልህ። እስከ መቼ ድረስ በምኞት ማዕበል ውስጥ ትኖራለህ? የምትመኘውን ባገኘህ ጊዜ ደስተኛ ትሆናለህ። ይህ ደስታ ስለማያረካህ ሌላ አዲስ ደስታን እንድትመኝ ያደርግሃል። ልክ ጌታ ኢየሱስ ክርስቶስ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ ዮሐንስ ምዕራፍ 4 ከቁጥር 13 እንዳለው እርካታ አይኖርህም። ስለዚህ ውድ ወንድሜ ነገሩን በእርጋታ ከአንተ ጋር ለመነጋገር እፈልጋለሁ። ዓለሙ ምኞቱም ያልፋል፣ አንደኛ ዮሐንስ ምዕራፍ 2 ከቁጥር 17። ታዲያ ይህን ቃል ካወቅ ለምን ዓለማዊ ዓላም ዓለማዊ ፍላጎቶችን ለማግኘት ትታክታለህ? አንተ ልክ እንደ እኔ ለመሬት እንግዳ ነህ። ዓለም የሚ የሚያልፍበት አንተም የምትጠፋበት ጊዜ ይመጣል። ልክ ከእናትህ ማኅፀን ራቆትህን እንደመጣ እንደዚሁ እራቆትህን ትመልሳለህ። ዮ መጽሐፈ ኢዮብ ምዕራፍ አንድ ከቁጥር 21 ዓለምን ከነክጓ ከነሀብቷና ከነስሟ ለቀሀት እንድትሄድ በመገደድ እንደ ማንኛውም ሰው ወደ መሬት ትወርዳለህ ከዚያም ከአለም ያገኘኸውን ደስታ ታዋቂነት ወይም ምንም ይሁን ምን ስጋህን ከሞት ሊከላከልልህ አሊያም ስጋን ከሚበሉት ትል አይችልም በፍርድ ቀን ከዓለም ሀብትና ንብረት ውጭ በእግዚአብሔር ፊት ትቆማለህ። መልካም ይሁን ክፉ የሰራኸው ስራ እንጂ የዓለም ቁሳዊ ነገር አይከተልህም። ስለዚህ ውድ ወንድሜ ምኞትህንና ተስፋህን በዓለም ላይ በማድረግ መታወክህ ለአንተ ጥሩ አይደለም። ይህችን ምድር እሾህና አሚኬላን እንዳበቀለችብህ ትዘነጋለህን? ከእኛ በፊት የነበሩና ምድርን ሊረግጧት የማይገባት የቅዱሳን አባቶችና እናቶች አሰራር እና ፈለግ ተከተል። ቅድስናቸውን ያገኙት ይህችን ዓለም በመውደድ ሳይሆን በመናቅ ነበር። ሁኔታዎች ሁሉ ተመቻችተውላቸው ሳለ በዓለም ስላሉ ነገሮች ለማንኛውም ጉጉት አልነበራቸውም። ውድ ወንድሜ አሁንም ምኞት አሉ መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና። ማቴዎስ ምዕራፍ ስድስት ከቁጥር 21። የስጋን ምኞቶችን ስለተቆራኘ መንፈሳዊ ነገሮች በአንተ አመለካከት ዋጋቸውን ያጣሉ። ይህ የክብር ጌታ እንደተፈተነው አይነት ፈተና ነው። ማቴዎስ ምዕራፍ 4 ከቁጥር 8 እስከ 9። አሁን አስተውል፣ እነዚህን ነገሮችን ብትይዝ በጥሩ ምኞት ያላሰርካት ነፍስህን ብታጣ ጥቅሙ ምንድን ነው? ነፍስህ ነፃነት ነፃነትን ትሻለች። ከስጋ ምኞት ተላቀን ተላቀን የመንፈስ ፍሬ የሆኑትን የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት የውሃት ራስን መግዛት ነው ገላትያን ምዕራፍ አምስት ከቁጥር 22 እንዳለው ብርሃነ ዓለም ቅዱስ ጳውሎስ እነዚህን ገንዘብ አድርገን እንድንኖር እግዚአብሔር አምላክ ይርዳን። ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ። አሜን። ስለ ቃሉ የቃሉ ባለቤት ለውል እግዚአብሔር አምላካችን ስሙ የከበር የተመሰገነ ከፍ ከፍ ያለ የሆነ አሜን። ወስብሀት ለእግዚአብሔር። ቅዱስ ዮሐንስ አፈወርቅ ምክርና ተግሳስ። ከእግዚአብሔር ጋር ታረቅ ከዛንም ሰማይና ምድር ካንተ ጋር ይታረቃሉ ያለ ጽናት የምትለማመደው ስራ ፍሬ አይኖርም በመከራ ጊዜ ወዳጅን ማግኘት በጭንቅ ውስጥ ላሉ ትልቅ መጽናኛ ነው የሚያስደንቅ የሚያዋርድ ሀጢአት ከመስራት በደል ዘንድ የንስሐ አጋዥ የሚሆኑ አፋዊ ትህትና፣ ውስጣዊ ትህትና፣ ጸሎት፣ ዘወትር ምረትና ምጽዋትን አነንብ ዘወትር መያዝ ይገባል። ስለ ወንድሞ መዳን የማይደክም ድኗል ብዬ አላምንም። በዚህን ምድር ላለ ተስፋ ማጣትህ ለደህንነትህ መጀመሪያ ሊሆን ይችላል። የምትድነው ግን ተስፋ በማጣትህ ሳይሆን በእግዚአብሔር ቸርነት ነው። በእግዚአብሔር ቸርነት ላይ ተስፋ ትቁረጥ። እግዚአብሔር አንድን የመንፈስ ቅዱስ የጸጋ ስጦታ ሊሰጥ ቢወድ